ማንም ሰው ከሰራ መፈመስ ይችላል። ዋናው የሰው ልጅ ኮንፊደንስ ነው። እና እነ ዊናዬ ደግሞ ማለት ነው፣ ተመችታችሁኛል፣ ተመችታችሁኛል፣ ተመችታችሁኛል ማለት ነው። እና ዱባይ ላይ እኛ ብቻ ቀረ፣ ሌሎቹ እንዴ፣ ትኬት ይቆረጥላችኋል። እንደእውነት ከናብርሽ ደጋፊ ወርቅዬ ንጹህ፣ ንጹህ፣ ንጹህ፣ ወርቅ፣ ወርቅ ነች። እንደ ስምሽ ወርቅ፣ አነጋገርሽ ወርቅ ወርቅዬ ማለት በጣም ምርጥ ሊናት በነገራችን ላይ በጣም ተጫዋች፣ በቃ ልቧ ንጹህ። አንዳንዶች አሉ፣ ውይ አረ ወርቅዬ፣ እውነት ወርቅ ይፍሰስብሽ። ደግሞ በላይነሽ ነው ማን ምትባል፣ ሀገር ገብታል፣ እሷም እንደዛው። ግን ወርቅዬ ግን በጣም በጣም በጣም ምርጥ ልጅ አሉ። ትጃለች ዜዳለች፣ በጣም የምንወዳት እህታችን ሀንዬና ቡዙ ያሉ እነ ቅድስት ወለየዋሉ፣ ምህሩዬ አለች፣ በጣም ብዙ አሉ። እና እንወዳችኋለን። የአብርሻ አድናቂዎች የማትቀየሩ ሰውን የማታስቀይሙ አሽሙር የሌለባችሁ ቲክታከሮች ማይ ላቪው ብያችኋለሁን። በዚህ አጋጣሚ ና ዱባይ ላይ እንግዲህ ከነገ ምናምን ጀምሮ ወደ ዱባይ ሊየቡ ነው፣ የውታጅራ ይቶበሮች ሚዜነትን ወደ ዱባይ ዱባይ እንግዲህ ሁላችሁም ዱባይ ያላችሁ እንገናኝ እያሉ ነው ማለት ነው። መልካሙ መንገድ ሁሉ ተመኝንላችሁ፣ መልካም ጊዜ አሳልፋችሁ እንደምትመለሱ ባለሙሉ ተስፋ ነኝ። ዜድዬ ምን ሆነች ነው ድምፅ የተዘጋው ምናምን ለምትሉ ትንሽ ትንሽ እንትን ብሎኝ ነው ማለት ነው።